እሳምሻ ጨሬዋ ምን ብላሽ ነው እንደዚህ ሙድሽ የተቦከም? አረባክሽ ታያት፣ ማን እሺ ነው ልጅቷ? የሌለ ገገማ ናት እኮ ምንም አታርፍም። በግልጽ የምትናገር ከሆነ ተናገር ማለትም ቦምብዬ፣ ያራድይ ልጅ ነው ተግባቢ ምናምን ብላት የሌለ ገገመች ልጅቷ። እንደወረደች ነገር ናት እኮ። እና ምንድን ነው የሚሻለ? እኔ አላቅም ብቻ ቦምብሻ፣ በተደጋጋሚ ደግሞ ስራ እየቀረን ነው፣ ታውቂያለሻ? ታያት፣ በቃ ሴት ብትሄድ ሴት ትመጣለች። እችን ልጅ አፈቀርኳት እንጂ እንዴት እንደምጠላት ነገረኝ እያልኩ አይደለም። መምከር ካቃተ ደግሞ ዝም በል ትሰማኛለህ? ከዚህ በኋላ ደግሞ እንደዚህ ብታወራኝ አስቀይምሃለሁ። አፉ በይም በቃ ቦምሻ። እና ምንድነው ማድረግ ያለብና? መጠበቅ። መጠበቅ ነው መፍትሄው ይሻላል። እንደሱ ነው የሚሻለው። ፊስ በቃሽ። ነገ ስራ እንገባለና? ግድ ነው እንገባለን። አዎ። አለበለዚያ ስራ አጥ መሆናችን ነው። አረ ስራ አጥማ አንሆንም እንገባለን፣ እንዳያሳስብሽ። እሺ በቃ አሁን ወደ ትቤ ብንሄድ ምን ይመስልሻል? አየ በቃ እንቆስቁስ እንሄዳለን ያልተጠበቀ ሰው

ስራ ልጠበቅሽ ነው መሰለኝ። በጣም ያስገረምሽ፣ መምጣት አልነበረብኝም መሰለኝ። አይ እንደዛ ሳይሆን አልደወልሽልኝም፣ እመጣለሁ አላልሽኝም። ለዛ ነው የገረመኝ። አንዳንዴ እንደዚህ በድንገት መምጣት አያስፈልግም አይመስልሽም? እሱስ ልክ ብለሻል። እኔም አመጣጤ አንድ ነገር ላማክርሽ ነበረ። ምንድን ነው ነገርኛ? ስለ ቦምቤ ላውራሽ ፈልጌ ነበር። ስለ እሱ ደግሞ ምንድነው የምታወሪኝ? ማለት ምን መሰለሽ፣ ቦምቤ በጣም ጥሩ ሰው ነው እና ቀርበሽ ብታዩ እና ብትግባቢው ደስ ይለኛል። አንቺ ግን አምረረሽ እያወራሽኝ ማለት አልገባኝም። ምን ለማለት ፈልገሽ ነው? ማለትማ መቼም አፍሽን ሞልተሽ ከዛ የሰፈር ድርዬ ጋር አይደለም የፍቅርነት ለጓደኝነት ራሱ እንደማገፋፍኝ እርግጠኛ ነኝ። ማለት ቆይ ቦምብ ምን ያንስዋል? አንቺ ልጅ በጣም እየተቆረቆርሽለት ነው ታውቆሻል። ይኸውልሽ እኔ አልተቆረቆርኩም፣ ግን አንዳንዴ ራስን ቆሉሎ ማየት ተገቢ ነው ብዬ ስለማላስብ እስኪ አንድ ጥያቄ ልጠይቅሽ። አንቺ ራሱ ምን እንዲጠቅመኝ ነው ከእሱ ጋር ተግባቢ ብትይኝ? እንደ ብዙ ነገር ይጠቅምሻል። እሺ፣ ለምሳሌ ይኸውልሽ፣ የአራዳ ቋንቋዎችን ያስተምርሻል በጣም ብዙ ስለሚያውቅ፣ በሰፈሩ ክብሩ ትሆኛለሽ። ብቻ ምናለፋሽ፣ ቦምቤ መግባባት ብዙ ወደር የሌለው ጥቅም ታተርፊያለሽ። እሱን ለአንቺ ይስጥሽ። እኔ ያለኝ በአሁኑ ሰዓት በጣም ከበቂ በላይ ነው። አንቺ፣ ይሄ ድርቅናሽ በጣም ብዙ ጣጣ ውስጥ ይከትሻል። ቆይላ ምንድን ነው? ቀለል ያለ የህይወት መንገድ ማትጠቀሚው እንጂ እንኳን አቅለሻት እንዲሁም ህይወት አልተቻለች። ስለዚህም ታደረጋለች መሰለሽ? በተሰጠሽ እድሜ ወይ ጥሩ ማውራት አሊያም ደግሞ ዝም ማለት ይሻላል አይመስልሽም? አይመስለኝም። ይልቅ የነገርኩሽ ነገር በደንብ አስቢበት። ይሄ ኩ ለአንዴም እንኳ ማሰብ የሚጠበቅብኝ ጉዳይ አይደለም። ስለዚህ ስለዚህ ምክርሽን ባልንቅም በአሁኑ ሰዓት ግን ጠቃሚ ሆኖ ስላላገኘት ውርቅ አርግባለሁ

እንትና ስምንት፣ ውይ በእናትሽ፣ እየቀለድኩኝ አይደለም እኮ። ታዲያ እኔ የምልሽ ቀለድኩ፣ ይኸውልሽ ዛሬ ከቶሚ ጋር ቀጠሮ አለኝ እና ደግሞ ቆንጆ ሆኜ መሄድ ነው የምፈልገው፣ የምለብሰውን ልብስ እንድትመርጭልኝ። ቶሚ ቶሚ ደግሞ ማን ምን ማለት ነው? ኦ ሶሪ፣ መካኒኩ ነው እንዴ? አዎ፣ ንገሪኛ። ምኑን ነው የምነግርሽ? አባቢሙ ትቀየምሻለው። እስኪ አሁን እንኳን በትክክል አውሪኝ እሺ። ምን እንዳደርግልሽ ነው የምትፈልጊው? ምን አይነት አለባበስ ብለብስ ያምርብኛል? ወያንቺ ደግሞ ለአንድ መካኒክ ትጨነቅያለሽ እንዴ? ለሱ አቡጀዴ ራሱ ይበዛበት ነው። ለጥሩ ምክርሽ በጣም አመሰግናለሁ። ወጌ፣ ወንድሜ ወጌ፣ እንዴት ዋልሽልኝ? ደህና ነኝ። አንተ ጋር ስራ ጥሩ ነው? አዎ እየታገልን ነው። በርታልኝ ወንድሜ። እሺ፣ እቴ። ዛሬ ክላስ የለ? አይ፣ ዛሬ እንኳን እሰይ። ምን ብቻ አስገብቼ መምጣት ነው። አይ፣ አሪፍ። ናፍቆቴ፣ ማታ ትንሽ ልቆይ ስለሚችል እንዳትጠብቂኝ ልነግርሽ ነው። እንዴ፣ ለምን? ትንሽ ቀጠሮ አለኝ። እዛሽ ደርሼ ቶሎ እመጣለሁ። እ ከእንትና ጋር ነው፣ ከእነንትና ጋር እሱ ወንድሜ፣ ያው ምክር ምናምን ከፈለግክ ደውልልኝ። ለጊዜው አያስፈልገኝም፣ ካስፈለገ ግን እደውልልሻለሁ። እሱ ወንድሜ፣ ደግሞ እንዳታመሽ። አላመሽም፣ በጊዜ እመጣለሁ። እሱ ወንድሜ። እሺ በቃ ቻው፣ ቻው። በቃሽ። አምላኪ እንደዚህ አይነት ስለሰጠኝ አመሰግናለሁ። እና ውዱ አጋባዥ በተረፈ እንዴት ነሽ አላ ወልዳና፣ አንተ ጋር ስራ ልጅ ያልከኝ ምንም አይልም። ባይነፋም አይከፋም በሚለው እያለፍ ነው። ባይነፋም አይከፋም ማለት ምን ማለት ነው? አይ አንቺ በቀውልሽ ከሀብታሞች መንደር ስለሆነ ተረትና ምሳሌ ጥቅስ ምናም ነገር አይገባሽም አይደል። እሱ ደግሞ ምን ያደርግልኛል ምኑ አሁን ያልከው ነው ተረት እና ምሳሌ ምናምን። ለነገሩ ልክ ነሽ። እንደነዚህ አይነት የሀገራችን ቱባ ቱባ የሆኑ ቃላቶች እናንተ ጋር ይገቡ። እኛን ህይወት ለማሸነፍ የምንጨረጨር ሰዎች ግን በተረትና ምሳሌ ደስታችንን ሆነ አዘናችንን ለመግለጽ የምንግባባበት ቋንቋችን ነው። እሺ፣ አሁን እሱን ተውና ስለኔና ስለአንተ እናውራ። እኔና አንቺ ምን የሚወራ ነገር አለን ብለሽ ነው? ካልሽ ግን እሺ እናውራ። እሺ ቶሚያን ጠቄት ለይቀህ ካልተበረ? እንዴ? መደበርም ምን አመጣው? አልመልስም ማለትም እያለ ችግር የለም። እሺ ጠይቂ። ፍቅር ለአንተ ትርጉሙ ምንድን ነው? እኔማ በጣም ከባድ ጥያቄ ነው። ስንት ከፍ ያለሽ። እሺ በቃ ተው። ኧረ በቃ አንሹ። እሺ እነግርሻለሁ። እንዴ ምን ሆነህ ማለት ነው? ፊትሽን ነዋ ዘፈዘፍሽኩ እኮ። እሺ ወሬኛ፣ አሁን ንገረኝ። ምን መሰለሽ ፍቅር ማለት ለኔ ህይወትና እውነት ማለት ነው። ምን መስልሽ ፍቅር ማለት ለእኔ እውነትና ህይወት ማለት ነው። ማለት አልገባኝ። እሺ በአጭሩ ላስረዳሽ። ፍቅር ማለት ልክ እንደ መዋኛ ገንዳ ነው። አገባብሽ መሆና አወጣጥሽ ዋጋ ሊያስከፍልሽ ይችላል። ፍቅር ሲይዝሽ ለልብሽ እውነትና ህይወትን መመገብ አለብሽ። ቆይ ግን እናትና አባቴ የት ነው ያሉት? እናቴን አላውቃት። ይገርምሻል፣ አባቴ ሲሞት ያወረሰኝ ነገር ቢኖር ታጋሽነቱንና ጥንካሬውን ነበር። ሰዎች ስለ እናት ፍቅር ሲያወሩ ምንም ነገር ነው የማይገባኝ። ልክ እንደ ጤዛ ነው የሚሆንብኝ። ዛሬም ይዘሽው ነገ ደግሞ የምታጩ ነገር። ቶሚ በእናትህ አታልቅስ። ሁሉም ሰው እኮ የሚስቀው ደስተኛ ስለሆነ አይደለም። ህማሙን ለመደበቅ ከሰቃይ የተሻለ አማራጭ ሲላጣች ለሽ ነው። ለማንኛውም እኔ ከፈጣሪ በታች አባቴና እህቴ ብቻ ነው ያሉኝ። ለመኖሪ በጣም ብዙ አስተዋጽኦ አድርገውልኛል። ለማንኛውም አንቺ ከማን ጋር ነው የምትኖሪው? እኔ እናቴን በቀልብ ተዋት። አባቴ ደግሞ ውጭ ነው የሚኖረው። ተውቃር ለብቸኝነት በጣም ነው የሚሰማኝ። አይዞሽ፣ በቻልኩት መጠን ከጎንሽ ነኝ። በጣም አመሰግናለሁ። በቃ መሽቷል፣ እንሂድ በቃ። ቆም ብለ አለ ምን እሺ ነው? ምን ወንከደ እኔማ ምን ሆናለሁ? ጓደኛዬ ካጠገቤ የሆነ ጥሎኝ ሲቆሰቅሰው ምን እሺ ነው ብዬሽ ነዋ። ስማኝማ ሳምሽን ውዬ ማንዬ ላይፍ፣ ግን ምን እንላለ ማለት ማንዬ በድፍን አደርግሽውሳ ዘርዘር በተን ታደርጊልኛለሽ። እየቀለድኩ አይደለም። መብላት መስራት መተኛት፣ መነሳት በጣም ደባሪ ነገር እኮ ረቡ ብሻ ምን ነው? ገና ለገና አንድ ጨሪ የወደድኩ ብለሽማ በኛ ላይፍ ላይ መረማመድ ምናምን ያበጨ ይደብራል። አረ በናትህ ዛሬ እንኳን እስኪ በትክክል አውረድ። ሁሌ አንድ አይነት ቀልድ አይሰለችም? ደበረ ገና ለገና እሷን ስትወድለው ነው ደባሪ ላይፍ እየኖርክ እንደነበር የሚገባ ድሮም ሳላስበው ቀድቻ አልነበርም። ግን በህይወት የሚመጡ ማዕበሎች ብዙ ጥያቄዎች ይፈጥሩባል። አረቦም ብላለም፣ እንደ ሀገራችን ፖለቲከኞች ንግግርሽ ከቀን ወደ ቀን ጠንከርና ጠጠር እያለ ነው። ቆይ ግን አንተ ምንሽ ነው? ከደሃ እስከ ሀብታም ከቀጭን እስከ ወፍራም ከአጭር እስከ ረዥም ከቆንጆ እስከ አስቀያሚ ስታቀያየር የነበርክ ልጅ እዚች ልጅ ላይ ምን አይተ ነው ስታክ? ያረካ? አላውቅም ግን የሚያቃጥል ህመሙ ደስ የሚል ስሜት ተሰምቶ ያውቃል? አረቦም ብላለም እኔ እንደዚህ አይነት ስሜት የሚሰማኝ ሰማረቅም ብቻ ነው። አይደል ትክክል። በእኔ ጫማ ውስጥ ካሉንክ ያለውበት ሁኔታ ሊገባ አይችልም። እሱን እንዳላደርግና ስሜትሽን እንዳልረዳሽ ጫማሽ ይሰፋኛል ለማንዬ። አንተ ግን ፍቅር ጨምድዶ ይዞ ይሄ ቀልድ እንደ ሰማይ ሲርቅ ማየት ነው የምፈልጉ። ማንን? እኔም ብቻ ባልሆነ። አዎ ምን ነው ምን ሆነህ? እኔ እኮ ሳሚ ነኝ። እንደውም ያችኛ ሰፈር ያለችው የትዬ ዘርፌ ልጅ ባዩሽ ወዳጅ ምናምን ምናምን ልትይ ነ እና ታዲያ ተቀልዳለ። እንደ እንደ አለም ዋንጫ በስንት አመት ዙር ደርሶ መሰለ የተፈቀርኩት። ለማንኛውም ማን ፍቅር እንደምናስበው ቀላል ስሜት አይደለም፣ በጣም ከባድ ስሜት ነው። እሱ መቼ ጣፋኝ ፍቅር፣ ምን አይነት ስሜት እንዳሉ ላስረዳሽ እንዲያል

ምንም እንደዚህ ሀና ለምና ማለት አይቻልም። ስለዚህ አንዱ ምረጥ፣ ቶሎ በል። ቆይ ናፍቆቴ የምርሽን ብቻ ባልሆነ ምን እየቀለድክ ይመስላል። አይ ናፍቆቴ በደንብ ነው የሚያስተውቅብሽ። ቀን ተሻለ አይደል? ጨዋ ማታቆወ ፊጮች እንደሆነ ለቁ ለቁ ትላለች አሉ። ቆይ ደግሞ ይሄ ምን ማለት ነው? አይ እርምህን ትናንትና ራስ ብትቃበዝ እንደዚህ ማለት ከርሙኝኩ። እሺ ስድቡ ሲሆን እኔ ወንድሟ መጋበዜ እንዲህም ያናድዳት እህት እንዳለኝ አላውቅም ነበር። እንዲ እኔ አልተናደድኩም። ኧረ ለዛ ነው ወይኔን ወይ እሷን መረጥ ያልሽኝ። እንዲ እኔ ተናድጄ ሳይሆን ወንድምሽን ለእኔ የምሰጭውን ጊዜ ለሌላ ሰው እንድትሰጭ ስለማልፈልግ ለዚህ እኮ ነው የምኮራብሽ። የኔ ውድህት ለባዳ አገር በቃ ሳልፈሽ አትሰጭኝም አይደል? እኔ ውድህት ገና እኮራ አይደልሽ? አምንሻል። የኔ ውድህት በቃ አንቺም ክላስ እንዳይረፍድብሽ እኔም ስራዬ ልድ። አንቺም ትምህርት ትምህርትሽን ነጭ እሱ እንደምሳላ ማለት ነው። ደግሞ በጊዜ ሰምተኛል። በጊዜ ወደ ቤት ና በበቃ ደን ወይ ደግሞ ራሽን ጠብቂ። አታስብ፣ ጠብቃለሁ። ቻው እውል ማታ በጊዜ አትምጣና ተጋደልን። እሺ አለቃ ወይ ፍቅር አለውልህ እኔ ራሱ እንዴት ን ፍቅ እንዳልከኝ ብታይ ብታይ ለሊቱ ሙሉ ሳስብህን ያደርኩት ውይ፣ በይብ ዛሬ እንኳን አልችልም። ነገ ግን ከአንተ ጋር ነኝ። እሺ እኔም ውድድ ነው ማረገ ይሄ ደግሞ ማን ነው? አዲስ ተመዝጋቢ ነው ባክሽ። ወይ አንቺ ልጅ ሰው በእውቀት ላይ እውቀት ዲግሪ ላይ ዲግሪ ይደራርባል። አንቺ ደግሞ ከወንድ ላይ ወንድ ትደራርቢያለሽ አይደለ? ምን ይደረግ ብለሽ ነው ሰው ባለው ነው። አይ አንቺ ስሚኝማ ትላንት እኮ ከተሙበ አሪፍ ጊዜ ያሳለፍ። አረ እባክሽ እስኪ ሙች በይኝ ሙች ብታይ። በቃ በቃ ይሄንን እንኳን መገመት አቃተኝም። መቼም የዛ ተራ መካኒክ ግብዣ የሚሆነው የመኪና ጭስና አቧራ ነው አይደል? ምን አለ ብታስጨርሽኝ፣ ጓደኛሽ አይደለሁ? እሱን ባትወጂ እንኳን ለእኔ ደስታ ስትይ ስሚኝ እሺ? ጉዳይ በውስጡ በጣም ብዙ ችግር ይዞ ነው የሚዞሩ እና በጣም ነው ያሳዘነኝ። ደግሞ ኮ ለፍቅር ያለው አመለካከት እንዴት ደስ እንደሚ... በቃ ጨረሽ? አዎ ምን ነው? አይ የነገርሽኝ ታሪክ ውስጥ ምንም አዲስ ነገር አላየሁበትም የተለመደ ነው ብዬ ነው። ማለት እንዴት ባክሽ? ማለትማ ምን መሰለሽ፣ ያው ድሀ አይደል ከድሀና ከኢትዮጵያ ውስጥ ደግሞ ችግር ለቅሶ፣ ምናምን አይጠፋም ብዬ ነው። ቆይ ግን አንቺ ልጅ ምናለ አንድ ቀን እንኳን ከአፍሽ ጥሩ ነገር ቢወጣ ማለት ምን ማለት ነው? ማለት ማ ሰው የአፉን ፍሬ ይበላል ይባላል። ስለዚህ ላንቺ ምን ነገር ይሁት ጥሩ ነገር ብትናገር የተሻለ ይመስለኛል። እሱ እንዳስተሳሰባችን የሚወሰን አይመስልሽም? ሊሆን ይችላል። ለማንኛውም እናቴ፣ እኔ እና አንቺ መሃል በጣም ሰፊ የማንነት ልዩነት አለ። ይህ እኮ ግልጽ ነው። አንቺ ገንዘብን፣ እኔ ደግሞ ፍቅርና እውነትን መርጫለሁ። ስለዚህ ልዩነታችን ብዙም አያጨቃጭቀን። እስኪ የማን መንገድ እንደሚያዋጣ ወደፊት ምን ይሆናል? ይሄ እንኳን ጥያቄና ጊዜ አያስፈልገውም። ምን ጊዜም ቢሆን አሸናፊው እውነትና ፍቅር ነው። እኔ ይህንን ንግግር ማውቀው መጽሐፍ ላይ ነበር እንጂ ሲኖር አላየሁትም። አንቺ የሚታይሽ ገንዘብና ገንዘብ ብቻ ስለሆነ ነው እንጂ ይኖራል። እኔ ምልሽ ቶምሻ ምንሽ ነው? ምን ነው? አይ ፊትሽን እንደበሶ ጨምድደሽ ተቀምጠሻል ብዬ ነው። ቀልድ ነው። ልሳቅ ተው። ይሄን ካልቀለደ ያወራ አይመስሉም። እኔ እኔ ምልሽ ምንድነው ፊትሽ ልክ አይደለም? የሆንሽው ነገር አለን? ያው እንደምታውቁት ስሌላ ማሰብ አልፈልግም፣ ግን ደግሞ የሆነ የማላውቀው ኃይል እሷን እንዳስብ እያስገደደኝ ነው። ብቻ ግን ሰው መቅረብ በጣም መጥፎ ነገር ነው። አሁን አሁንማ እየናፈቀች እኔ፣ አላምንም ቶሚ። አንቺም እንደ ቦምቤ ፎን ቃ ጨመደደሽ። ነገርን ነገር ያነሳዋል ማለት አሁን ነው። ቦምቤ ቆይ ፎን ቃ ገባልሽ እንዴ? አረ ዝም ብሎ ነው የሚቀባጥሩ። አደለ እንዴ ሳሚ ነው? አይ ቶሚን ለማውጣጣት ነበረ፣ ግን ያው አልተሳካልኝ ይሻላል እና ምን አሰብክ ቶሚ? እኔ እንጃ ግራ ገብቶኛል። ምን እንደማደርግ እራሱ በደንብ አላውቅም። ኧረ ቶሚ ቀለል አድርጊው። ፍቅር እና ጉንፋን ሲይዝ ነው ትንሽ ከበድ የሚለው ስትላ። መጂ ኖሮሽ ይሆናል። በየ አይ ሳሚ፣ በቃ ለአንተ ሁሉም ነገር ቀልድ ነው አይደል? እኔ መቼ ቀለድኩ? የምሬን እኮ ነው። ወይ ቶሚ ለምን አትነግራትም? ምናልባት እኮ ትረዳ ይሆናል። ምኑን ነው የምነግራት? በቃ ፎንቃ እንደገባለን አንተ። እኔ አሁን የሚሰማኝ ስሜት ምስቅልቅል ያለ ነው። ብቻው ምን እንደማደርግ አላውቅም። ኧረ ቶሚ በቃ ፈታቤ፣ ለሁሉም ጊዜ መልስ ይሰጣል። በለው በቃ መከርሽ ማለት ነው። በአንቺ ቤት ምን ለማለት ፈልገ ነው? ቆይ ሳሚ አይመክርም ያለው ማን ነው? እንደሱ ይሻልሻል አለ። በየ አንቺንም ሳልመክረሽ በቃ፣ ሁለታችሁ ካልተጨቃጨቃችሁ ያወራችሁ አይመስላችሁም አይደል? አሁን ወሬውን ትውትና ወተምሳ እንብላ፣ አራው በጣም ርቦኛል። የሌለ ማለት ነው። ወይ ራኒ እንዴት ዋልሽ? ይመስገነው፣ ምንም አይልም። ዋናው እሱ ነው ዛሬ ይመስለኛል ያው ስራ ቢዚ ቢያደርገኝም ግን ለአንቺ ምን ጊዜ አላጣም። በጣም ነው የማመሰግነው። በጊዜ ገባ? አዎ ገብቻለሁ። ያው አንቺ ባትደውይም፣ ኧረ እኔ እኮ ልደውል ነበር። መሽቷል፣ ቢዚ ነው ታዲያ። አንቺ ማለት እኮ ጨረቃ ነሽ። ጨረቃ ደግሞ የምትደምቀው ያው በምሽት ነው። ስለዚህ መፍራት አልነበረብሽም። ወሬኛ፣ ስማኝማ፣ ቶሎ ውዬ በቃ ተወው፣ ስንገናኝ ነገር ምንድን ነው? ችግር የለውም ንገረኝ። አይ በቃ ቶ አልናገርም? ግን አንድ ነገር ካደረግልኝ እነግርሃለሁ። እሺ ችግር የለውም ምን ላድርግልሽ? ያው አንቺ ባነግርኝም፣ ግን አንቺ እንደ ስንድልሽ ምንም የምትፈልጊውን ነገር አድርግልሻለሁ። አንድ ዘፈን ብታ ወይ ምን አይነት ዘፈን እንተ ደስ ያለ እሺ። ግን ምንም አይነት አስተያየት ተቀባይነት አይኖረውም? እሺ ጀምራ

አይበቃሽም የኔ ማ ቤት፣ በጣም ደስ የሚለው አመሰግናለሁ። እሺ፣ ምንም አይደል፣ ፈልግ ያደረኩት ነገር ስለሆነ ብዙም ምስጋና ያስፈልገው። እሺ፣ ችግር የለውም እና አንገናኝ። እስኪ አሁን ለምሳ ውጥቼ ነው። ቶሎ ከጨረስኩኝ ልደውልልሽ። እሺ፣ በቃ ደህና ዋል። እሺ፣ እደውላለሁ። በቃ ሰላም። ወይ፣ እሺ፣ ደውልልኝ። በቃ ቶሚሻ፣ ማዘር ምን ትላለች መሰል የሚያጠግብ እንጀራ ከምጣዱ ያስታውቃል ትላለች። እና ይችን ልጅ አመጣጣን ዝም ብዬ ስሾፎ አሪፍ ይመስለኛል። ቆይ ደግሞ ይሄ ምን ማለት ነው? ይሄማ ማለት እቺ ልጅ የመጀመሪያም የመጨረሻ ምደለ ትመስለኛለች። ስለዚህ ጠበቅ አድርጊ ማል። እስኪ እሞክራለሁ። ይሄ ምን እሞክራለሁ? እሷ እኮ ሰማንያ ፐርሰንቱን ገርበብ አድርጋልሻለች አንቺ ደግሞ ሃያውን ጨምረሽ መግባት ነው በቃ። ምክርና ቡጢ ለሰጪው ቀላል ነው አሉ። ሁሉም ነገር እንደናንተ ቀላል ቢሆንልኝ ምንኛ ደስ ባለ። ምን ዋጋ አለው ግን እንደዚህ አይደለም። አረበያ ቀለል አድርጊው፣ አለበለዛ በዚህ ኑሮ ላይ ፍቅር ተጨምሮበት ጭነቱ እንደከበደው መኪና ወደኋላ ነው የምትጓዡ። ወረኛ። በቃ አሁን ወደ ስራ እንግባ። ምን ይመስላችኋል? አይ እንጣስ እንጣስ እንጣስ። ወርክ ወርክ ሂሳብ አስቀምጫለሁ። ምን ሆንኩኝ? ምን? ከኔ ጋር አይደለሽም ሙስኪ? እኔም አላውቀው። የተፈጠረ ነገር አለ እንዴ? አረ፣ በሰላም ነው። አንድ ነገር አሳስቦኝ ነው እኮ። ምንድነው? ንገርኛ። ምን መሰለሽ፣ ጓደኛዬ ቦምቤ ባንቺ ነገር በጣም አምሯል እና እናማ፣ ባለፈው ጠርቶኝ ፍቅሬን በጸባይ ማትቀበለኝ ከሆነ ኃይል እጠቀማለሁ እያለኝ ነው። ማለት ምን አይነት ኃይል ማለትማ? አፍናታለሁ እያለኝ ነው። ይሄ ነገር ግን መስመር የሳተ ይመስለኛል። እዚህ ሰፈር ደግሞ ከቦምቤ ጋር ተጣልቶ መኖር የሚቻል አይመስለኝም። ሄደሽ ሄደሽ ምን ትይዋለሽ መሰለሽ? እኔ እናፍቆት እያለምከኝ ትኖራት አለህ እንጂ መቼ ማታገኝም፣ በይው እሺ፣ ቀጥል እኔ በእንደዚህ አይነት ተራድር የምታለልም የምትሸበርም አይነት ሴት አደለሁ። ቆይ ግን እስኪ ምን ሆነሽ ነው እንደዚህ ሆንሽ? ለአጣኒ የመጣ ለጻድቃን ይተርፋል አሉ። ለአንቱ የተወረወረው ዱላ ለእኔ እንዳይተርፍ ብዬ ነው። እስኪ አንቺ ምንም አያረግሽም ግን ቢገቦሽ ጓደኝነት ማለት ለጓደኛ የተወረወረ ድንጋይ መመከት እንጂ እንደዚህ ማንበቅ ብቅ አይደለም። እሺ፣ ለማንኛውም ብቻ ነው ስለምፈልግ፣ ታይ አዝናን ነው ጓደኛዬ፣ ቦምቤ ነኝ ለማድረግ ከዚህ የተሻለ አማራጭ የለም።